ትንሽዬ ቆይታ አንድ ዱዓ ላይ ነቢዩ አለይሂ ሰላቱ ወሰላም በጣም ያበዙት የነበረ ከዱዓ አይነቶች ሁሉ በላጭ የሆነው የተሻለ የሆነው ዱዓ አነስ ያስተላለፈው ሐዲስ ማዕናውን እና የዱዓውን ትልቅነት የሚያመላክት ቆይታ ለማድረግ ነው ከእናንተ ጋር ኢንሻአላህ በመሃል እናንተ ምናልባት ተሳትፎ የምታረጉበት

ለራሳቸውም ያደርጉት እንደነበረውላ ነቢይ አለይሂ ሰላቱ ወሰላም ሰዎች ዱዓም በሚያደርጉበት ሰዓት ይህ ዱዓ ጃሚዕ ስለሆነ ብዙ ነገር ጠቅልሎ አካቶ ስለያዘ ዱዓም በሚያደርጉ ሰዓት በዚህ ዱዓ አላሁ ሱብሃነሁ ወተዓላ እንዲማጸኑ በተለያዩ አጋጣሚዎች ይገፋፉ ነበር። ይሄንን ከሚያመላክተን ሰሂህ ሙስሊም ላይ አንድ ታማሚ የሆነ አካል ታሞ ከምታመሙ ብዛት ሳረ ከልፈርኻ ልክ ይሄ እንደ ጫጩት ማለት ነው። አለቀ ሰውነቱ ሙሉ ተበልቶ አለቀ። ሄደው ሲዘይሩት የሚያውቁት ሰው አይደለም፣ ሌላ ሰው ሆኗል። በሽታው ብቻ ደግሞ እንደዛ ሰውነቱን እንደማይበላው ስላወቁ ቢማዛ ተዱዑ ብለው ጠየቁት። ነብዩ አለይሂ ሰላቱ ወሰለም ዱዓ ግን ምንድነው ምክንያቱ? ታማሚ ሲሆን አንድ ሰው ሲያዝ ዱዓ ያበዛል። ምን ብለህ ነው ዱዓ የምታደርገው አሉት። ቃለ اقول اللهم ما كنت معذب به في الاخره فعجله لي في الدنيا ስብሓንላ ፈኢንነከ ላ ቱጢቁ ዛሊክ። አኸራ ላይ የምትቀጣኝ እዚያ ያጠፋሁት ወንጀል እዚያ የምትቀጣበት ወንጀል ካለ እዚሁ ዱንያ ላይ ቅጣኝ እያልኩኝ ዱዓ እያደረግኩ ነው። እዚያ ስለማልችለው እዚሁ ይሻለኛል ከአኸራው ቅጣት ብሎ ማለት ነው። አላህ ከሪም ነው። የአላህን ዓፉነት፣ ከሪምነት የረሕመቱን ስፋት ያየሆና ካል የአኸራው በእርግጥ ከባድ ነው። ላሸኮላህ ዱንያም ላይሆን ትንሽ የቅጣት ቅጣኝ አይልም

እንዲህ አይነቱ አኽራ ላይ ምንም የላቸውም ድርሻ የላቸውም ነሲብ የላቸውም። ማለ አላህ ጀለ ወዓላ። እንደዛ ደግሞ ጮሌዎች፣ አርቆ አሳቢዎች ዱንያ ላይ እስካሉን በዱንያ መልካምን ነገር የሚፈልጉ አኽራ ደግሞ ሲሻገሩ እዛ ቀሪ አገር ስለሆነ እዛ መልካም ነገር ለሚጠይቁ ሰዎች አላህ ጀለ ወዓላ አወደት ወሚንሁም መን የቁሉ ረበና አቲና ፊዱንያ ሓሰና ወፊል አኺራቲ ሓሰና

በአኺራም ላይ መልካሙን ነገር ለግሰን ከእሳትህ ደግሞ ነጃ በለን እያሉ የሚማጸኑ ባሮች እንዳሉት ደግሞ አላሁ ስብሓናሁ ወተዓላ ያወድሳል ያወደሳል። ሐዲሱን ያስተላለፈው አነስ ኢብኑ ማሊክ ታውቃላችሁ። ረጅም ዕድሜ ምን ኖራ ነብይ ሰለላሁ ዐለይሂ ወሰለም ዱዓ አድርገውለት። ለራሱም ዱዓ ሲያደርግ ለልጆቹም ዱዓ ሲያደርግ እንግዳም መጥቶ ዱዓ ሲያደርግ አነስ ከዚህ ዱዓ ውጪ ሌላ ዱዓ አያደርግም ማዕናውን ትልቅነቱን

ዱዓ ይጠይቃሉ በገቡበት አነስ ዱዓ ይደረግልን እያሉ ሳቢት የሚባል ተማሪ አለ በጣም ሚወደ ተማሪ ዱዓ ፈልገዋል አላሁመ ረበና አቲና ፊ ዱንያ ሐሰነ ሐሰነ ወቂና እነሱ ግን አያረካቸውም ለዚህ ዱዓ ያላቸው አምላክ ትርጉሙን የተረድተ አእምሯቸው ላይ የሳሉት ስዕል አጭር ነው እኛ ሚፈልግነው ይሄ ነው አንደኛው የዱዓውን ትልቅነት እሳቸውም ሰሐቦችም ሰለፎችም አነስም ሚያበዙት ዱዓ እንደሆነ አውቀን ሁለተኛ ደግሞ ትርጉሙ በስነ ስርዓት አውቀን ስንጠይቅ ውስጡ ያለውን ትርጉም በአጠቃላይ አብሯችን ላይ እንድናስብ ነው። አላረካቸውም። እነዚህ ሰዎች አሁን ሊሄዱ ስለሆነ ዱዓ ፈልገዋል። እሺ፣ አንይ ወርድ ይወዱን ወሽፍቅ ለሁም ኩለል ኡሙር እንደ እያንዳንዱ ነገር ፈልፍዬ ልስጣቸው አለ። ይሄ ይስጣቸው አላህ እንዲስጣቸው አላህ እንዲስጣቸው አላህ እንዲስ ረበና አቲና ፊዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና ዓዛበናር ሁሉን ነገር እኮ የያዘ የሆነ ዱዓ ነው። የዱንያቸውንም ያኺራቸውንም መልካም ነገር ይዘዋል። ሁሉ ነገር በግድ ያለ ግድ ዝርዝር መሆን አለበት፣ በማለት አነስ ወቀሳቸው። ሲወጡ ይሄንን ዱዓ አደረገላቸው። አነስ ይታወቃል ዱዓ በማብዛት ኸትማ በሚያደርግ ሰዓት ራሱ ቁራን ሲያከትም ሳቢት ከሆነ ከሱ ሰሒህ ሆነው ከተረጋገጠው ሁሌ ባከተመ ቁጥር ልጆቹን በአጠቃላይ ይጠራቸዋል። ብዙ ናቸው ልጆቹ ሰባ ሰማንያ ምናምን ደርሰዋል። ከልጅ ልጅ ጭምር እስከ መቶ ምናምን ደርሰዋል። እሱ በሃያት እያለ ማለት ነው። ዘጠና አመት ላይ ኖሮ ከዛ በኋላ ሁሉንም ይሰበስብና ዱዓ ያደርጋል።

ፊ ከሊማ አልሐሰና የሚለው ላይ ሙፈሲሮች የተለያየ የሆነ ገለጻ አስቀምጠዋል። ግን ቅድሚያ ወደ እናንተ እድሉን አሻግረውና ከዛ በኋላ እንሻአላሁ ተዓላ ማጠቃለያ ወደእኛ የሚመለስ ይሆናል ማተረውና አልሐሰና ፊዱንያ ምንድነው? ዱንያ ላይ ሐሰና ብላችሁ የምታስቡት ምን ይመስላችኋል? ረበና አቲና ፊዱንያ ሐሰና ሲባል እንደው ዱንያ ላይ ካለው ሐሰና የሚባለው ነገር ምን ይሆናል ብላችሁ ታስባላች ላባስ አእምሯችሁ ላይ ያለው ልትወቀሱበት ሳይሆን ያንን ታቀርባላችሁ ካገኛችሁ አልহামዱሊላህ አጭር የሆነ ግንዛቤ ካለ ያን እርማት ለማድረግ ነው ሌላ ነገር የለው ምን እንደ ብላችሁ የምታስቡት ሻም አዘውጅ ሳሊሐ ወጣት እንደዛ ነው የሚያስቡ ጎረም ረብና አቲዛ ፍዱኒያ ሐሰላሲ ለሱ ቆንጆ ብሎ ቢያስባት ለሻዕባን ዝግጅት ለሸዋል ማለት ነው ሸዋል ላይ ሱና ስለሆነ ማለት ነው ገይል በአንድ ተፍሲር

ይሄ እንዲያው መቼስ እናደርጋለን ካ ረመዳን ከረመዳን ውጭ የምናደርግ ሰዎች ነን ኢንሻላህ። ማለት ተሰወሩናል። ሐሰና አሪፍ ሰዎችን እንቅልፍ የሚነሳቸው የሚያስጨንቃቸው ነገር ይሄ ነው። እንደም ከትዳሩ አንዳንዱ የሪዝቅ ነገር ነው። ጥሩ ሪዝቅ ካለ ችግር የለውም፣ ትዳሩ ይመጣል ብሎ ያሰባል ተብሏል። እንደ ተፍሲር ይሄም ተቀምጧል። ጥሩ አክላቅ ጠይብ ፈድል አህ ሐያተን ጠይባ ጠይብ እም ተናስር ሐሰና ሁሉ በአጠቃላይ እንደ ተፍሲር ከሙጃሂድ ከመሳሰሉት አታሮች ላይ አሁን የተባሉት አጠቃላይ ጥሩ ሚስት። የረሳች ነገር ደግሞ አለ። ብዙ ጊዜ ሰው ትዳር፣ ሪዝክ አስጨናቂ ናቸው አሸኮላርል ከውበቱ። ግን የበለጠ ግን አስጨናቂው ዓፊያ የሚባል ነገር አለ። እንደውም ዱንያዊ ከሆነ ነገር ከዱንያ ኒዕማ ዓፊያን የሚያክል ኒዕማ የለም፣ ዱንያ ላይ። ጤንነት ከሌለ ትዳሩም እንደዛ እርካታ የለም። ጤንነት ከሌለ የገንዘቡ ቢበዛ ምንም እርካታ የለውም። ይሄ እያማረ ይቀር የሚባለው አማርኛ አፍያ ላጣ ሰው ነው የሚሆነው። ሪዝቅ አግኝቶ ቀርቦለት ሁሉ ነገር እያማረ ይቀር ማለት ያ ነው። ነብይ ሰለላሁ ዐለይሂ ወሰለም ከየቂን በኋላ እንደ አፊያ ማንም ሰው አልተሰጠውም ነው ያሉት አለ ሐዲስ። ከሲህ አፊያም ተብሏል፣ ጥሩ ትዳር ተብሏል። ሐታ መጓጓዣ ብሎ ፈስሮታል ሰለፎች። ጥሩ መጓጓዣ ቤት፣ እራሱ በቤት ፈስሮታል፣ ሰፊ ቤት፣ ልጆች እንደፈለጉ

የረመዳን ጠፍጠና ለራሱ ያጠፋባል። ወላሂ እንዴት ነው የሚሰቃዩ? ሰዎች የሆነ ልብ ኬዝ የሆነ ነገር ይዞ አንድ ሰው ልብ ቃ ሞተ ሄደ እየተባለ ለቤተሰብ ራሱ ሰቀቀን ነው የምትሆነው ራስንም ትጠላለ። ልጆች ሁላ ሊጠሉ ይችላል። ነው ባል ቤተሰብ ታደርግ ሁላ ትችላለች። ዓፊያ ካለ ወላሂ ሌላ ነገር ፈቅርም ምንም አይደለም። ዓፊያ ካለ ምን ችግር አለው? የሆነ ኹብዝ ተፈልጎ ውሃ ላይ ነክረህ ትበለዋለህ። ዓፊያ ካለ አፍያ ከሌለ ግን ምንም የፈለገ የተቀመመ ምግብ ቢመጣ ምንም ትርጉም የለውም። ሪዝቅ ቢመጣ ትርጉም የለውም። አፍያ የለህም። አባስ አጎታቸው ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጣ ያ አባስ ሰል አላህል ዐፊያ አሉት። ወሰለም ዱዓ ስታደርግ አላህን ዐፊያ ጠይቀው አሉት። ዕድሜን ትንሽ ከሳቸው ይበልጣል። አጎታቸው ሌላ ጊዜ ቆይቶ መጣ። ምን ልበል ሲላቸው አሁንም ደግሞ ነቢ ሰለላሁ ዐለይሂ ወሰለም ያ

ወይ ነው ሙስሊምም ሰው ፈለገ ማንም የሆነች ውሃ ይዘህ ጠይቅ ትልቅ ትምህርት ትወስዳለህ። አንድ አዳ ሐረር ላይ ትንሽ ስንቀመጥ ካየሁት ቆንጆ ባህላቸው ከሚያስቀና ባህላቸው ጁማዓ ጁማዓ ራሱ ጁማዓ ሚባል መስጊድ አለ፣ ጁማዓ ሚሰግዱበት አጠገቡ ደግሞ ጃጎል ትልቁ ሆስፒታል አለ። ለኛ ሀገር ቁራን በስተን ላይ ይባል ሰግደው እንደወጡ ያው ያ ራሱ ታውቃላቸው ከሰዓት ወዴት እንደሚሄድ ማለት ነው። አላህ ነጃ ይባላቸውና ወደዛ ከመሄዳቸው በፊት ቅድሚያም እንደ እንደወጡ ሁሉም ባለ ይሄም ጁሱን ይሄ ውሃውን እንዳገራላቸው በየሌለውም ራሃ ባዶ እጁን ይገባሉ እኮ ያለውን ታማሚ ሁሉ ዘይሮ ይወጣሉ። በጣም አምሮን ከሚያድስ ነገር አላህን እንድታመሰግን ግን ከሚያደርግህ ነገር ታማሚን ምን ጊዜ ማየት ይሄ በጣም ቀልብንም ያረጥም ነገር ነው። ኢዘን አንደኛው የመጀመሪያው ዱንያ ላይ ትልቁ ሐሰና አፊያ ነው። ወዳሩ ረሕበቴን፣ ሁለተኛው ሰፊ የሆነ ቤት ይሄ ምዕማኑ አርባዑ ሚነት ሰዓዳ ሐዲስ ዓብዱላሂ ብን ዓምር ሳዕድ ብን ወሐዲሱን ሳቢት ሶሒሕ ሆነ ሐዲስ ነው። ከዱንያ ስኬቶች አንዱ አልመስከኑል ዋሲዕ ሰፊ የሆነ ማረፊያ ያሉ ነብዩ ዐለይሂ ሰላቱ ወሰላም። አብ ሁሉ ነገር ይሰፋል፣ ቤቱ አንድ ሰው መኖሪያ ቤት ሲሰፋ ማለት ነው። ጨረቃ ግን እንዳይሆን። ወዘውጀትን ሐሰና ቆንጆ፣ መልካም የምትባል የሆነች ሚስት ለአንተ መልኳ የሚስብህ እንዲሁም ታዛዥ የሆነች ወሪዝቅን ዋሲዕ ሰፋ ያለ የሆነ ሪዝቅ ማለት ትቸገርበት ልጆቹ የመድረሳ መክፈያ ወይ ደሞ የኢድ መግዣ የምታጣበት ሪዝቅ ይሰቀቀን ነው። ልጆቹ ራሱ ሰላም ይነሳዋል ሰላም ይነሳዋል። ብ ለገሌ እንዲተገዛ ለገሌ እንዲሆነ። አላህ ግን ካሰፋለት አንድ ሰው ላ ለሌላውም ይተርፋል፣ ለዘመዱም ይተርፋል፣ ለጎረቤቱም ይተርፋል፣ ለየቲሞቹም ይተርፋል፣ ከልጆቹ ያልፋል። ምንም ሰቀቀንም አይኖርም፣ የሰደቃም ሰው ይሆናል። አንድ እሱ አላህ ሪዝቁን ካሰፋለት በሓላል እስከሆነ ድረስ ማለት ነው፣ ይሄ የሚወደድ መልካም ነገር ነው። አብዱላህ መስዑድ። ቁርአንን ሲያከትም በተለያዩ አጋጣሚዎች ከሚያደርገው አንዱ ከሱ ከተበተው ዱዓ ሪዝቄን የተገራ አድርገው ወደኔ ለሱ እንዳለክም አድርገኝ። ሁለተኛ ደግሞ በአቅራቢያ ያደርገው እሱን ፍለጋ ሩቅ እንዳልሄድ እኔ የምኖርበት አካባቢ በዛው ይሁን። አሁን ሪዝቅ አንዳንዴ ያንተ ሩቅ የሆነና ሰፊ ሆኖ ትንሽ ያደክማል፣ ከቤተሰብ ያራርቃል። ይህም ወሳኝ ነው። ዱንያ ላይ አብዛኞቻችን ሰላም የሚነሳል የሪዝቅ ጉዳይ እኮ ነው። እሱ ሲስተካከል ዲህንም ለመስተካከል ሰበብ ነው። እሱ ላይ የሆነ ዳሞ ጉድለት ሲፈጠር፣ ብዙ ጊዜ ራቅ ሲል ደግሞ እንደዚያውም ዲነህ ላይ ያስከትለው አካልህ ይ ድካሙን ጊዜም ያልቃል። ይ ወዕልሚን ናፊዕን ወዐመልን ሰሊ ጠቃሚ የሆነ እውቀት፣ ሸሪዓ የሆነ እውቀት፣ መልካም የሆነ ስራ ኢማን ወመርከቢን ኔ የአማር የሆነ ጥሩ የሆነ መጓጓዣ ሐሰና ስትል እነዚህ ሁሉን ካሰብ ቆንጆ አለ ከሚባለው ካሁኑ መጓጓዣ ምንደ መንገድ ሲዘጋጋ ተነስቶ በአየር ላይ ሄድ ይገባል። እዚህ ውስጥ ምን ችግር አለው? እኔ ለምንድነው አላህ ላይ ከባድ የምናደርገው። ጦር አይሎች ጋር ሁሌ ከመቆም ብድግ ብለህ ተነስተህ የምትሄድበት የሆነ ማለት ነው። ይህንንም አቅፈው ይዛል። ወሰናኢን ጀሚል ከሞት በኋላ ደግሞ ሰዎች በመልካም አንተን ማውሳታቸው። ወጃዓል ሊሳን ስት ንለሬን እንዳለው ከሊሉ ራህማን ኢብራሂም አለይሂ ሰላቱ ወሰላም። ብቻ ኸይር የተባለ ነገር ሁሉ ሙፈሲሮች ያወሱት ሁሉ እዚ ውስጥ የሚገባ ይሆናል። አይጋጭም። አንዱ ዘውጃ ሲል አንዱ ቤት ሲል ሁሉም እዚ ስጥ የሚካተት ይሆናል

እንዲሁም እሱን ተከትሎ የሚመጡ ነገሮች ከድንጋጤ አምን ማግኘት፣ አርደል ማህሸር ላይ ሰዎች ሲረበሹ ሰላም ማግኘት፣ ሂሳብህ የተገራ መሆኑ አኺራ ላይ ያሉ ነገራቶች በአጠቃላይ ከእሳት ነጃ መውጣት፣ ወኪን አዛበና ወደ እሳት ከሚወስዱ ስራዎችም ጠብቀኝ የሚለውን ማዕና፣ ይህንንም አቅፎ የሚዚ ይሆናል። ዱአ አዚም በጣም ትልቅ ነው ዱአ ነው። ይህንን ዱአ ስናደርገው አንደኛው የዱአውን ትልቅነት ነቢ ሰለላሁ ዐለይሂ ወሰለም አብዝተው እንደሚያደርጉት ማሰብ። ማወቅ ሁለተኛ ደግሞ ሐሰና ስንል ማሰብ ነው። ባረከላሁ ፊኩም። መልካም የተባለ ነገር ሁሉ እንደጠየቅን ይህንን ማሰብ የበለጠ አንድ ሰው ዱዓውን ራሱ አላህ ሲቀበለው በአሰበው ልክ እንዲሆንለት አላህ ያደርጋን ነው። አላህ ሱብሓነሁ ወተዓላ በሰማነው የምንሰራ የጠየቅነውን ደግሞ መልካም ነገር ለእኛ ሰላህ እስካለው ድረስ ማንጠፋበት እስከሆነ ድረስ አላህ ይጠይቀን። ሲያማችሁም፣ ቅያማችሁም፣ ቁርአናችሁም፣ ሰደቃችሁም አላህ ይቀበላችሁ።